ሁሉም ሰው ጓደኛ ነው፣ ሁሉም ሰው ጓደኛ አይደለም። ድሃ ነበረ ሀብታም ሆነ ትልቅ ቤት ኖሮ ምናምን አይደለም። ብሶት የሚሰማባቸውን ጉዳዮች ተመሳሳይ ናቸው፣ መፍትሄ ተብሎ የሚመጡትም ተመሳሳይ ናቸው። የድንገት ብር የወደቀባቸውን ሰዎች እያመጣ ህይወታችን ሁሌ መራራ ብቻ አይደለም። አናጺ ሆኖ የምናውቀው ከሆነ ሁሌ አናጺ ሆኖ መኖር የለበትም። ለምናደራችሁ ከእንትን አንጻር ሲተነተን ተብሎ ፖለቲካ በየሳምንቱ ቅዳሜ ከምሽቱ ሁለት ሰዓት ላይ ሰላም፣ ሰላም፣ ሰላም፣ ሰላም። እንዴት ናችሁ ውዶች? እንዴት ከረማችሁ ልበል? እንዴት ሰነበታችሁ? በጣም ቆየሁ፣ ከአየር ላይ ከጠፋሁ። በጣም በርካታ ወዳጆቼ በፌስቡክ ሜሴንጀርን፣ በስልክም እየደወላችሁ በተለያየ መንገድ አለ ወይ ሚነው ጠፋ፣ በየመንገዱም ስታገኙኝ በተመሳሳይ እያላችሁኝ ነበረ። ያው በራሴ ምክንያት ትንሽ ጊዜ ዞር ብዬ ነበር። አንዳንዴ ያው የራስ ሕይወት ያዝ ያደርጋልና ወደ ራሴ ሕይወት ዞር ብዬ ነበር። አሁን ተመልሼ መጥቻለሁኝ። በኋላ አብረን በየሳምንቱ እየተገናኘን እንቆያለን ብዬ አስባለሁኝ። ይሄ እንግዲህ የሻይ ቡና ዝግጅት ነው። ሻይ ቡና ከዚህ ቀደም የምታውቁት በርካታ ሰዎች ተሰብስበው የተለያየ ሀሳብ ይዘው ብዙን ነገር ፖለቲሳይዝ አርገው ሲከራከሩ አንዳንዴም ሲጨቃጨቁ የሆነ ወከብ ያለ ሾው ነው የምታቁት። በዛ ላይም ሰከን ያለ ትልልቅ ሀሳቦችን ይነሱበት ነበረ። የሁሉም ሀሳብ እኩል ዋጋ ያለበት የገሌ ሀሳብ ትንሽ የገሌ ሀሳብ ትልቅ ሳይባል የሁሉም ሀሳብ ፊት ለፊት የሚመጣበት ነው የነበረው። በዛ ፎርማት ብዙ ዓመታት ሰራሁኝ። እንግዲህ አንድ ላይ ያው መደዳውን ባልሰራም ተጀምሮ የመጨረሻ እንደሱ አይነት ዝግጅት እስከ ቆመበት ጊዜ ድረስ ኦልሞስት 19 ዓመት በላይ ቆየሁኝ ማለት ነው። በጣም ረጅም ጊዜ ነው። በዚህ ጊዜ ውስጥ በርካታ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮች እያነሳን በያገባኛል ስሜት እና በኃላፊነት ስሜት ሁሉም ሰው ያለምንም ገደብ በነፃነት በቀደመውም ጊዜ በአሁኑም ማለቴ ነው። ሾው ምንም አይነት ሴንሰርሺፕ አልነበረበትም አንዳንዴ ያው ውዝግብ አለ ከኋላ የማሳልፋቸው ነገሮች ሊኖሩ ይችላሉ እነሱ መናገር ብዙም አይጠቅምም ፓርት ኦፍ በፕሮሰስ አርጌ ነው ማስበው እና ማንም ላይ ጥላቻ ማንም ላይ ቂም ገሌ በድሎኝ ገሌ እንዲያርጎኝ ምለው የለኝም ምክንያቱም ሀላፊነቱን የወሰድኩት ራሴ ስለሆንኩኝ ማለት ነው ምን ለማለት ፈልጌ ነው በቃ እንዲወደድልኝ ከፈለኩ እኮ እንደሚወደድ መስራት ይቻላል፣ እንዳይቋረጥ አድርጎ መስራት እንደሚቻል አቃለሁኝ። ስለዚህ በምርጫዬ ነው ማለት ነው። ነገሮቹ ሲከለከሉም ምንም ሲሉም ያው ሰዎች በገባቸው መንገድ ነው የሚሄዱት በሚል ነው የማልፈው። ሞቅሰው መከሰው ወደኋላ ተመልሼ እንደዚህ ሁኜ እንደዚህ ብዬ ማውራው እሮሮ አይኖረኝም። በሰራሁባቸውና አየር ላይ በታየሁባቸው ጊዜያት ሁሉ በየትኛውም ጊዜ ሴንሰር ተደርጎ አያውቅም። ሻይ ቡና የነፃነት ነው የሰራሁት። ያንን ነው ኔ አፕሼት ማድረገው። ያ ለምንድን ነው የሆነው ቢባል፣ ራሴ ኮምፕሮማይዝ አላደርግም። በቃ ተቋረጠ፣ ሲመለስ ከነ ነፃነቱ፣ ተቋረጠ፣ ሲመለስ ከነ ነፃነቱ፣ ሲከለከልም ከነ ነፃነቱ እንጂ ይሄ ተሸራርፎ ተቆራርጦ አንድም ሰው ሻይ ቡና ላይ የቀረበ ሀሳቡ ተቆርጦበት ሴንሰር ተደርጎበት የሚያውቅ የለም። በዚህ መንገድ ነበር ስሰራ የቆየሁት። ይህንኔ ሰለችን ደከመኝ። ኦልሞስት ስንት ዓመት ሰራው ማለት ነው? አስራ ዘጠኝ ዓመት እየተቆራረጠን ቢሆን ሞከርኩት ማለት በዚህ ሀገር በተቻለ መጠን ሰላማዊ እና በመደማመጥ በመነጋገር መግባባት ለማምጣት ብዙ ጥረት አድርጌአለሁ። ይሁን እንጂ የእኔ ፍላጎት ከስሯል ወይም ተሰሚነት አቷል ማለት አድርጌ አላስብም። የምችለውን አድርጌ ያለሁኝ። በጣም ብዙ ሰዎች ከሻይቡና ብዙ ያገኙ ሰዎች እንዳሉ አምናለሁኝ። በየሄድኩበት የሚነግሩኝ አንዳንዶችም በመጻፍም በቴክስትም በመሳሰለው የሚነግሩኝ ስለሆነ ኪሳር አልነበረም። አስራ ዘጠኝ ዓመት ጥሩ ጊዜ ነበር ብዬ ነው እኔ ማምነው። በሂደቱ መደነቃቀፍ ስላለው መጥፎ ጊዜ ነበር አድርጌ አላስብም። የሚችለውን አድርጌያለሁ ጥሩ ነገር ሰርተናል ብዬ አምናለሁ። በዛ ላይ የተሳተፉ ያገባናል ብለው የመጡ ለፕሮግራሙ ድምቀት ትልቅ አስተዋጽኦ ነበራቸው። ፕሮግራሙ የተሳካ እንዲሆን ትልቅ አስተዋጽኦ ነበራቸው። ስለዚህ እነሱን አመሰግናለሁ። ከዛ በተረፈ ወደኋላ ተመልሼ የሚቆጨኝ ነገር የለም ማለት ነው። አሁን ሻይ ቡና እንዴት ነው የሚቀጥለው፣ ለማስተዋወቅ ነው ዛሬ የመጣሁት። ሻይ ቡና ይቀጥላል። ሻይ ቡና ዝማይ ብራንድ የገበያኑ ብራንድ ነው። ሻይ ቡና ዝም ብሎ ልቶ አልችልም። መጀመሪያም ሀሳቡ ዲዛይን ሲደረግ ለአንድ ዓመት ወር፣ ለአስር ዓመት ለምናምን ተብሎ አይደለም። ለዚህ ነው ለምሳሌ ሰለሞን ሹምዬ ሾው ማለት እኮ ችል ነበረ፣ አልፈልግም። ሰለሞን ሹምዬ ኃላፊ ነው። ከዛ ቀጥሎ ይዞት የሚቀጥል ሩቅ የማሰብ ነገር ነው። ሻይ ቡና ዲዛይን ሲደረግ ማንም ሰው ኮስት ሊያደርገው እንደሚችል እና ማንኛውም ሀሳብ ኤንተርቴን ሊደረግ እንደሚችልበት ማንኛውም ሀሳብ ሲባል ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ሊሆን ይችላል። ግለሰብ እስከ ማህበረሰብ እስከ አገር ጉዳይ የሚነሳበት ሊሆን ይችላል። እንዳለመታደል ሆኖ ግን ብዙ በያዙ ምናልባትም ፖለቲከኞች ስለሚሳተፉበት ሊሆን ይችላል። ምንም ሰላምታ እንዴት እንሰጣል ቢባል እራሱ ፖለቲካ ይሆን ነበረ እንደምናደራችሁ ቢባል እራሱ እንደምናደራችሁ ከእንትን አንጻር ሲተነተን ተብሎ ፖለቲካ ነው የሚሆነው፣ እና እሱ ደከመኝ። ስለዚህ አሁን እስቲ ቀለል ባለ መንገድ በስሞል ሰርክል አንድ ሰው በጣም ቢበዛ ሁለት ሰው እየጋበዝኩኝ፣ አዋቂ ሰዎች፣ ሀሳብ ያላቸው ሰዎች ከኪነ ጥበብ እስከ በጣም ሀርድ ኢሹ ድረስ ሊነሳበት የሚችል ከመዝናኛ እስከ ምናልባት ኢንትሮን አይታችሁት ከሆነ ኢንትሮ ላይ ያሉት በየመስኮቱ የሚታዩት ምልክቶች ከመጀመሪያም ሻይ ቡና ለምን እንደተነሳ የሚያሳዩ ናቸው። ይሁን እንጂ እንዳለመታደል ሆኖ ብዙ ነገር ፖለቲካ ይመስል ነበር። ስለምንም ስለ ኢኮኖሚም ስናወራ ፖለቲካ ይመስላል። ማህበራዊ ጉዳይም አንስተን ስናወራ ፖለቲካ ይመስላል። ያው አንዱ ከአንዱ ጋራ ተያያዥነትና ተደራራቢነት ስላለው ይመስለኛል። ጥፋት አይደለም፣ በወንጀል መልክም አይደለም። ማነሳው ልክ ነበር በጊዜው። ግን አሁን እኔ ደግሞ እሱኛው ፓርት ስለሰለቸኝ በአዲስ መልክ። እስቲ አምሶሪ እንግዲህ ትንሽ ፖዝ ያረግኩት የድምፅ ብክለቱ በጣም አየል ሲል ጊዜ ነው። በነገራችን ላይ እነዚህ በሞንታርቦ በምናምን የመሳሰለው መኪና ላይ ጭኖ በጣም በከፍተኛ ድምፅ እስቀሳ ማድረግ አይ፣ ነው የሚቻል አይመስለኝም። ግን ያው አሁንም ከተማ ውስጥ እያየን ያለ ነው እና ሻይ ቡና ካነሳቸው ጉዳዮች አንዱ በጣም በፊት በፊት በነበረው ሻይ ቡና አንዱ ይሄ ነበር። የድምፅ ብክለትን በተመለከተ ከየትኛውም አካባቢ የሚወጣ ድምፅ ለታለመለት አላማ እዛው አካባቢ ማለቅ ሲገባው ለማይመለከታቸውና ፍላጎት ለሌላቸው ሰዎች መድረስ የለበትም፣ በሚል በጣም ትልልቅ አሁን በጣም ታዋቂ የሆኑ ሰዎች ሳይቀር የነበሩበት ጥሩ ውይይት አድርገን ነበረ። ግን ወዲያው መንግሥት እርምጃ አልወሰደም። ስለዚህ አሁንም ነገሩ እንደቀጠለ ነው ያለው። እንደ አንዱ ሻይ ቡና ካነሳቸው ቁም ነገሮች የድምፅ ብክለትን የሚመለከት ነበረ። ለጊዜው ፖዝ ያደረገኝ እሱ ነው። ይቅርታ እጠይቃለሁ። ለማንኛውም ሻይ ቡና ይቀጥላል ከዛሬ ጀምሮ ከሚቀጥለው ሳምንት ጀምሮ በየሳምንቱ ቅዳሜ ይዘን እንመጣለን ማለት ነው። በየሳምንቱ ቅዳሜ ከምሽቱ ሁለት ሰዓት ላይ በየሳምንቱ ቅዳሜ ከምሽቱ ሁለት ሰዓት ላይ ሻይ ቡና ይቀጥላል። ማናነሳው ይሹ የለም አሁንም ገደብ የሚባል የለውም። ግን ሞሮፍ አሁን የኔ ምርጫ ስለሰለቸኝ ምክንያቱም አዲስ ሀሳብም ስለጠፋ ተመልሶ ተመልሶ ያው ተመሳሳይ ነገሮች ስለሆነ ብሶት የሚሰማባቸውም ጉዳዮች ተመሳሳይ ናቸው። መፍትሄ ተብለው የሚመጡትም ተመሳሳይ ናቸው፣ ይሰለቻል። ስለዚህ አፕሮች መቀየር ይፈልጋል። እኔ ደግሞ ላይፍ ኢስቱ ሾርት እና አንድ ነገር ብቻ ይዤ እድሜን መግፋት አልፈልግም። ስለዚህ ሌሎችም ነገሮች አሉኝ ሌላም ከኔም ውስጥ የሚወጣ በጣም ብዙ አለ። እውነት ለመናገር ሚዲያ ላይ ያስመጣኝ ዋና ምክንያት እንደውም ፖለቲካው አልነበረም። ፖለቲካው ለኢኮኖሚው መስተካከል አስፈላጊ መሰለኝና እስቲ እሱን ላስተካከል ብዬ ሳላስበው ተወሰድኩኝ እንጂ ኢንትረስቴም አይደለም ወደ ሚዲያ ስመጣ፣ ስራ ፈጠራ ላይ ነበረ ፎከስ ማድረግ የፈለግኩት። አሁንም ቀስ እያልኩ ወደዛ መመለስ እፈልጋለሁ። ምክንያቱም ራሴን አፕዴት እያረግኩ የቆየው ሰው ነኝ። በድሮ ትምህርት አይደለም እንደዛም አስበው አሁን ኦሬዲ የአርቲፊሻል ኢንቴሊጀንስ የሮቦቲክስ እና የ እንዴት ነው በጣም የረቀቀ ቴክኖሎጂ ዘመን ላይ ነው ያለነው። ነገሮች በጣም ሲምፕሊፋይድ እየሆኑ እየሆኑ እየሆኑ የሰው ጉልበትና ጥረት ልፋት በተለይ እየቀነሰ የመጣበት ጊዜ ነው ያለው። ከሱ ጋር አብሮ የሚሄድ ዘመኑን የሚመጥን የአንትርፕሪነርሺፕ ትምህርቶችንም ይዤ የመምጣት ሀሳብ አለኝ። ለዛ መንደርደሪያ እንዲሆኑኝ አሁን በብዛት ልጋብዝ የምፈልገው ስራ ፈጠራ ላይ ያሉ ሰዎችን፣ ከትንሽ ነገር ተነስተው የተሳካላቸው ሰዎችን። ይሄ ድሀ ነበረ ሀብታም ሆነ ትልቅ ቤት ኖሮ ምናምን አደለም። ለሰው የሚጠቅመው ድሃው ፓርት እንዴት ነው ዛጋ የደረሰው፣ ሲነሳ እንዴት ነው የተነሳው። የብዙ ወጣቶችም ሆነ የሌሎች ሰዎች ኪሪሲቲ ያለው እዛ ላይ ነው። እንዴት ተነሳ? የመጀመሪያዋን እርምጃ ምን አድርጎ ነው ህይወቱ የተቀየረው ነው ማወቅ የምንፈልገው እኔን ጨምሮ። ስለዚህ እዛ ላይ ፎከስ ያደረገ ቃለመጠይቆችን በብዛት ማድረግ እፈልጋለሁኝ። እገሌ ብላችሁ በየአካባቢያቸው የምታውቋቸው እንዲህ በደንብ ትራንስፓረንት በሆነ መንገድ የተቀየሩ ሰዎች ይሄ ድንገት ብር የወደቀባቸውን ሰዎች እያመጣሁ አሳስታችሁ አልፈልግም። ይቅርታ ይደረግልኝ ላነጋገሬ በደንብ ጥረው ግረው ግን በቃ ህይወታቸው የተቀየረ በፈጣንም ይሁን ቀስ ብለውም ይሁን ግን ጀኒን በሆነ መንገድ የተነሱ ሰዎችን እያመጣው ግን እንዴት የሚለውን ለማወቅ እና ለእናንተም እንድታውቁ ለማድረግ እሞክራለሁኝ ማለት ነው። ከየሙያውም ሰዎች እያመጣው ሙያቸውን እንዲያስተዋውቁን፣ ብዙ ሙያ ላይ ያለን ግንዛቤ የምሳሳ ነው እሱን ራሱ ክላሪፋይ ማድረግ ቀለል ካለው እንነሳና ለምሳሌ ጋዜጠኛ ማን ነው ሲባል ማንን ነው ጋዜጠኛ አድርገን የምናስበው? ምንድነው መስፈርቱ ሪልይ ጋዜጠኛ ለመሆን? ጋዜጠኛ ያልሆነ ማን ነው? እኔ ብዙ ጊዜ ስናገር ሰምታችሁኝ ከሆነ እኔ ጋዜጠኛ አይደለሁም እላለሁ። ይሄ የማይዋጥላቸው ሰዎች አሉ። ያንን ፕሮፌሽናሊ ሊያወሩ የሚችሉ ሪሊ ለሙያው ራሳቸውን የሰጡ ጥሩ ባለሙያዎች አሉ እጋብዛለሁ ማለት ነው። ልክ እንደሱ ሌላም ቴክኒካል ነገሮች ውስጥ ያሉ ሰዎች ሊሆኑ ይችላሉ። ቢሮክራሲ ውስጥ ያሉ የተሳካ እና ጥሩ ነገር የሰሩ ለሌላው አራያ ሊሆኑ የሚችሉ ሰዎች ሊሆኑ ይችላሉ። እጋብዛለሁኝ መልካም ጨዋታ አዋቂ ሁሌ ደግሞ ሲስ ነገር ግድ አይደለም። አንዳንድ የጨዋታ አዋቂ ሰዎችም ልጋብዝ እችላለሁ። ፈገግ ያደረጉን ዘና የሚያደርጉን ህይወታችን ሁሌ መራራ ብቻ አይደለም። ኢኮኖሚክስ ስንማር መሰረታዊ የሆነው አንድ ሰው ሊያመጣጥን የሚገባው ሌዥር እና ወርክ ታይሙን የስራ ሰዓት አለ፣ የመዝናኛ ሰዓት አለ። እነዚህም ባላንስ አድርገን እንድንኖር የሚያግዙን አርቲስቶች፣ ኪነጥበብ ሰዎች ምናምን አሉ። እነሱም የራሳቸው ድርሻ ይኖራቸዋል እዚህ ሾው ላይ ማለት ነው። ስለዚህ አንድ ነገር ብቻ አይደለም። ስሙ ሻይ ቡና አይደል? ሻይ ቡና ሲባል ከሰው ጋር እስቲ ሻይ ቡና እንበል ብለህ ቁጭ ትላላችሁ አይደል? ቁጭ ስንል አንድ ነገር ብቻ እናወራም፣ ስለሆነ ነገር ይነሳል። ለምሳሌ ስለዚህ ኩባያ አንስተን ከሆነ ውስጡ ስላለው ውሃ ሊቀጥል ይችላል። ጠረጴዛውን ልናነሳው እንችላለን። ኦር ስለ ቤቱ ሴቲንግ ኤንድ ኢንቴሪየር ዲዛይን ልናወራ እንችላለን። ሻይ ቡና ላይ ገደብ የለም። በቃ ከሆነ ወዳጃችሁ ጋር ቁጭ ብላችሁ ስታወሩ አጀንዳ የለም፣ አጥር የለም፣ እንደፈለገ ነው የሚወራው። እና ይሄኛው ሻይ ቡና እንደሱ አይነት ነው እንዲሆን የተፈለገው። ያኛው ሻይ ቡና አጀንዳ ነበረው፣ ደቂቃ ገደብ ነበረው፣ እያንዳንዱ ሰው የሚያወራበት፣ ለሁሉ ዕድል መስጠት የመሳሰሉ ብዙ ነገሮች ነበሩት፣ ማመጣጠን ምናምን። እዚኛው ላይ እንደሱ አይኖርም፣ ነጻ ጨዋታ ነው። ይሄ የፖድካስት አይነት ባህሪ ነው ያለው። ፖድካስት ላይ እንዲ አጀንዳ ይዘህ ምናምን፣ በቃ ከእንትን ጀምረህ እንትን መጨረስ ግድ አይደለም እና ሰዓት ገደብም አይኖረውም በነፃነት ሰዎች መጥተው አውርተው የሚሄዱበት፣ የተረጋጋ ወሬ የሚወራበት ሻይ ቡና፣ የበፊቱ አይነት ክርክር፣ ሙግት ምናምን የሌለበት መደማመጥ ያለበት በጥቂት ሰዎች እኔና አንድ ሌላ እንግዳ ሆነን የምናወራበት ስጋ ብዝ ራሱ ነሰሪ እንግዳው ብቻ ላይሆን ይችላል የሚያወራው። አንዳንድ ጊዜ ከተመቸኝ ወሬ እኔም እገባበታለሁ፣ እናወራለን። አንዳንዴ ደግሞ እንግዳ ለፕሮግራሙ የሚመጥን እንግዳ ካጣሁኝ ግድ አይደለም ራሴ ቁጭ ብዬ ከእናንተ ጋር አወራለሁ ማለት ነው። እናንተ በኮመንት ፊድባክ ትሰጡኛላችሁ። ስለዚህ አንዳንዴ እኔ አወራለሁ፣ አንዳንዴ እንግዶች እየጋበዝኩ እናወራለን። በጣም ብዙ ጊዜ እንግዶች እየጋበዝኩ ማውራት ነው የምፈልገው። ምክንያቱም እኔም ብዙ አዳዲስ ነገሮች ማወቅ መማር እፈልጋለሁን ካላለ ግን ያው ከትምህርቱም ከንባቡም ከልምዱም የተገኙትን ሁሉ ከእናንተ ጋር ሼር ለማድረግ ሞክራለሁ። መነሻ የሚሆኑ ሀሳቦች ኢቭን እናንተ ትሪገር ልታደርጉኝ ትችላላችሁ። ከፈለጋችሁ ስለ እንትን ለምን አታወራም ብትሉኝ እንትን ላይ ተዘጋጅቼ እመጣለሁ። በነገራችን ላይ የፎርማትና የይዘት ለውጥ ሲያደርግ ሻይ ቡና በምንም እና በማንም አስገዳጅነት አይደለም፣ በራሴና በራሴ መርጫና ፍላጎት ነው። ሶሳይቲ ደግሞ ልሰጥ የምችለው ነገር አንድ ነገር ብቻ አይደለም። ያኛው እስኪ በቃው ሆነን ለመናገር ያላወራሁት አጀንዳ ያለ አይመስለኝም። ካለም በጣም ጥቂት ነው ያላነሳውት አጀንዳ። በሰርገኛ ወጎችም በሻይቡናም እያልኩ በአንደበትም እያልኩ ብዙ አጀንዳዎች ሊነሱ ይገባሉ። ምላቸውን በሙሉ ጭንቅላት ውስጥ የነበረ በሙሉ ዘርግፌ ጨርሻለሁ። አሁን እነዛን ሀሳቦችን ማዋቅ የሚፈልግ ሰው ወይ ሰርገኛ ወጎችን፣ ወይ ሻይቡናን ወይ አንደበትን ወደኋላ ሄዶ ማየት ነው የኔንም የሌሎችንም ሀሳቦች አሁን ደግሞ እስኪ ሌላው ማንነት በነገራችን ላይ ሌላ ቀን በደንብ ተዘጋጅቼ አወራላችኋለሁ። ስለ ሮል ፐርሶናሊቲ በደንብ ማውራት እፈልጋለሁ። ሮል ፐርሶናሊቲ ጀስት አንድ ሰው የሚኖረው ሚናን ተከትሎ የሚመጣ ሰብእና ማለት እንችላለን። ስለዚህ አንድ ሰው አናፄ የሆነው የምናውቀው ከሆነ ሁሌ አናፄ የሆነው መኖር የለበትም። የሆነ ቀን በቃ ገንበኛ መሆን ሊያሰኘው ይችላል። እስኪሉ ካለው ገንበኛ ሊሆን ይችላል። በላይፌ በብዙ ሙያዎች ውስጥ ታለንቶች ውስጥ ምናምን አልፌ የመጣው ነኝ። ለመኖር አንዱ ይበቃኛል። ምን ለመናገር እንደው እግዚአብሔር እናመሰግናለሁ። ለዚህ የኔ ትምክህት እንዳይሆን ይህን ሁሉን የሚሰጥ ፈጣሪ ስለሆነ ዛ ምስጋና ነው የማቀርበው። የትኛውንም ፒክ አርጌ መኖር ይችላሉ። ይሄኛውንም ትለምዱታ ላችሁ እርግጠኛ ነኝ። ባላከስራችሁም በየሳምንቱ አብራችሁኝ ከቆያችሁ ብዙ አዳዲስ ነገር ይኖራል። ለህይወታችንም ይቀየር ማለት ዝም ብሎ የእንትናን የእንትናን ታሪክ ሳይሆን እሱን ተከትሎ የእናንተን ህይወት አፌክት ሊያደረግ የሚችል ነገር ነው ማምጣት የምፈልገው። ስታዩ ለእኔ ምን አለኝ ካላችሁ መልስ የሚሆን አይነት ነው እንጂ የእንትናን ታሪክ ሰምታችሁ ከዛ ለሌላ ሰው እንድታወሩት አይደለም። የዚህ ሻይ ቡና ዓላማ ኦር የእኛን ሀሳብ ሰምታችሁ መገረም ብቻ ሳይሆን ጭንቅላታችሁ ውስጥ ይዛችሁ እንድታሰላስሉት ከራሳችሁ ህይወት ጋር እንድታገናኙት በሚያስችል መልኩ ለማድረግ እንሞክራለን። ኤቭሪዴይ ላይፋችን ውስጥ የሚያጋጥሙንን ነገሮች ኳሊፋይ የሚያደርግ ወይም የሆነ ወደ ጥራት ወደ ተሻለ ነገር የሚወስድ ለማድረግ እሞክራለሁ። ለዚህ የእናንተ እገዛ ከፍተኛ ነው። የመጀመሪያው እገዛ ማየት ነው። ማየት በደንብ ማዳመጥ እስከ መጨረሻ፣ ከዛ ፊድባክ መስጠት፣ ከዛ ደግሞ ከወደዳችሁት ላይክ አድርጋችሁ ለሌላ ሰው ማጋራት፣ ቻናሉን ሰብስክራይብ አላደረጋችሁ ከሆነ ደግሞ ሰብስክራይብ ማድረግ እና ሌሎችም እንዲያደርጉ ማበረታታት የመሳሰለው ነው የሚሆነው። በጋራ ነው የምናድገው። በዚህ አጋጣሚ እኔ ሻይ ቡና ላይ ለመቅረብ ፍላጎት አለኝ፣ ይሄ ሀሳብ አለኝ የምትል ማንኛውም ሰው ይስተናገድበታል። በኢሜይል አድራሻ ኮመንት ላይ አስቀምጣለሁ። ከዛ በተረፈ ደግሞ በፌስቡክ የትኛውም የፌስቡክ ገጽ ላይ የሚሆን በፕሮፋይሌ ላይ በሜሰንጀር ኢንቦክስ ብታደረጉልኝ ኮሚኒኬት አረጋችኋለሁ። ለማንም ሰው ክፍት ነው ይሄ መድረክ። እኔ ምናምናለው ሁሉም ሰው ጓደኛዬ ነው። ሁሉም ሰው ጓደኛ አይደለም። ትንሽ ግራ ያጋባል። አንደርስታንድ። ሁሉም ሰው ጓደኛ የሚሆነው እኔ በማይንሴቴ ለሁሉም ሰው መልካም አመለካከት ስላለኝ የኛውም ሰው ወደ እኔ ሲመጣ ዌልካም ብዬ ነው የምቀበለው። ሁሉም ሰው ጓደኛ የማይሆነው ደግሞ የግድ የሌሎችን ፍላጎትና ምርጫ እኔ መወሰን ስለም አልችል ጓደኛውን እንዳልሆን የሚፈልግ ሰው ካለ ማንኛውም ሰው ነጻ ነው ለማለት ነው። ማንም ሰው ጓደኛ ያለመሆን ይችላል። እኔ ደግሞ ለሁሉም ሰው ጓደኛ ለመሆን የተዘጋጀ አእምሮ አለኝ ማለት ነው። ስለዚህ ኤኒታይም ሰለሞን ይችን ነገርማ ከአንተ ጋር ነው ማውራት የምፈልገው ካላችሁ መምጣት ትችላላችሁ። የሻይ ቡና ወሬ ይሁን ብቻ ዋናው ነው። ቀለል ያለ ብዙ ሰዓት ይጨናነቅ ሻይ ቡናችን እንደዚህ እየጠጣ ቆንጨት እያልን የምናወራው ይሆናል ማለት ነው። ዛሬ ብዙ አጀንዳ ይዤ አልመጣሁም። ለፕሮግራሙ እንደሚጀምር ለነግራችሁ ብቻ ነው የመጣሁት። በያላችሁበት ሰላማችሁ ይብዛ። ፕሮግራሙ እንደሚጀመር ለምታውቋቸው ሁሉ ንገሩልኝ። በቀጣይ ሳምንት መደበኛ ዝግጅት ከእንግዳ ጋር ይዤ መጣለሁኝ። እስከዛው ሰላማችሁ ይብዛ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። በነገራችን ላይ ይሄ የሚቀርበው አገልግል ላይ ነው የሚሆነው። በመጀመሪያ አገልግል ላይ ይለቀቃል። አዲስ ቻናል ነው። ገበያኑ ቻናል ትንሽ ችግሮች ስላሉት ነው ቀጥታ እዛ ላይ ማንጭ ነው በሁለተኛ ደረጃ ግን ገበያኑም ላይ እንጭነዋለን መጀመሩን ለማሳወቅ ያክል። በጊዜው ግን በአገልግል ቻናል ላይ ነው ዝግጅታችን በመጀመሪያ የሚጫነው። ስለዚህ እዛ ላይ ሰብስክራይብ ማድረግ ቅድሚያ እንዲደርሳችሁ ያደርጋል ማለት ነው። የገበያኑ ቻናል እስኪስተካከል ብቻ ነው፣ አለበዛ እንመለሳለን። ዌልካም በሉኝ። ቀጣይ ሳምንት ከእንግዳ ጋር በአዲስ ዝግጅት እንገናኛለን። ከምታቋቸውም ከማታቋቸውም እንግዶች ጋር ነው ሻይ ቡና የሚሆነው የምታውቋቸው የሚመስሏችሁን የበለጠ እንድታውቋቸው ምናልባትም ሌሎች መድረኮች ላይ ያላነሷቸው ያልተጠየቋቸውን ነገሮች እየጠየኩኝ የተሻለ ግንዛቤ እንድናገኝና ለእኛ ትምህርት የሚሆኑ ነገሮች ለማውጣት እሞክራለሁኝ ማለት ነው። የማታውቋቸውም አዳዲስ ሰዎች ይዤ እመጣለሁ። ታዋቂዎችም ሆነው የምናውቃቸው መስሎ ግን የማናውቀው ነገር ብዙ ይኖረናል ስለነሱና ቀጣይ ሳምንት ይጀምራል ሻይ ቡና በአገልግል ቲቪ የዩቲዩብ ቻናል እና በገበያኑ ቻናል ቻናል ላይ መጀመሪያ የሚጫነው በአገልግል ቻናል ላይ ይሆናል። እስከ ቀጣይ ሳምንት በሰላም ቆዩ። አመሰግናለሁ። እወዳችኋለሁ።